ሰላም ጤና ይስጥልን፣ እየተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች፣ የሰዓቱን ዜና አሁን ጀምርም። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎችን በጄኔን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክና በዩትብ ለአድማጭ ተከታታዮች ይደርሳሉ። እሱም በእነዚሁ አማራጮች ዜናዎቻችን እንዲከታቱ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችን ሆኑ። ቀዳሚውን ክልሉን ለማተራመስና የክልሉን መንግስት ከስልጣን ለማንሳት የሚሰሩ ባለስልጣኖች ላይ እርምጃ ሊወሰድ ይገባል ተባለ። በማዕከላዊ ኢትዮጵያ ክልል ከፍተኛ የስልጣን ቦታ ላይ ሆነው የክልሉ መንግስት ከስልጣን ለማንሳትና ክልሉን ለማተራመስ የሚሰሩ ባለስልጣኖች ላይ የክልሉ መንግስት እርምጃ ሊወስድባቸው ይገባል ተብሏል። ከክልሉን ምስረታ ጀምሮ የራሳቸውን አንጃ በመፍጠር ክልሉን እንዳይረጋጋ የሚሰሩ በተለይም የክልሉን ርዕሰ መስተዳደር ከስልጣን ለማንሳት የሚጥሩ የካቢኔ አባላት አሉ። ክልሉ ላይ የሚታዩ ችግሮች በዋናነት የእነዚህ ግለሰቦች እጅ ያለበትና የሚመሩት ነውም ተብሏል። ክልሉን እኛ እንምራዋለን ካልሆነ እንዳይረጋጋ በማድረግ የክልሉን መንግስት ቅቡልነት መሸርሸር አላማችን እናሳካለን የሚሉ ቡድኖች ናቸው። የጂኔን ምንጮች በተለይም የሀድያ ዞን ተወላጅ የሆኑ ባለስልጣኖች ከጎናቸው የቀቤናና የማረቆ ወረዳ አመራሮችን በመያዝ ነው ችግር መፍጠር የሚፈልጉት ይላሉ። ችግር ፈጣሪ ባለስልጣኖቹም የክልሉ መንግስት በግልጽ ያውቃቸዋል። በነሱ ጉዳይ ግምገማ ተደርጎ እርምጃ እንዲወሰድባቸው በተደጋጋሚ ጊዜ አቅጣጫ መወሰዱንም ምንጮች አስረድቷል በጉራጌ ዞኖች የሚስተዋሉ የጸጥታ ችግሮች ማለትም በቁሴ በወልቂጤ በአበሽጌ ና በመስቀን የሚታዩ ተደጋጋሚ ችግሮች ከኋላ ደጋፊ የሚሰጡት እነዚህ ባለስልጣናት ናቸው ቁጥራቸውና ማንነታቸው በግልጽ የሚታወቁ ባለስልጣኖች በክልሉ ካቢኔ ውስጥ ቁጭ ብለው ሴራቸው ይሸርባሉ ወደ አድራጇቸው አካላት አጀንዳ በማውረድ ግጭት ይፈጥራሉ ነው እየተባለው ከሁሰና እስከ ፌዴራል መንግስት ቢሮ የሚሰሩ ባለስልጣን ወደ ደቡብ አፍሪካ ና አርባ ሀገራት እንዲሁም አሜሪካ የደረሰ የተደራጀ ኃይል በመፍጠር አሁን ላይ ከፍተኛ ገንዘብ ሳይቀር አሰባስበው የተንቀሳቀሱ መሆኑ የጄኔን ታማኝ ምንጮች በዝርዝር አንስተዋል። የክልሉ መንግስት ይህን ጉዳይ በቀላሉ ሊያልፈው እንደማይገባና ጉዳይ ወደ ፌዴራል መንግስቱ ድረስ ማድረስ ይኖርበታል ተብሏል። ክልሉን ማተራመስ የዜጎች ሰላም አደጋ ውስጥ ከመጨመር ባለፈ ትልልቅ ባለስልጣኖች ወደ ክልሉ የተለያዩ ቦታዎች ሳይቀር ሲመጡ ባደራጇቸው የማኅበራዊ ሚዲያ ግለሰቦች በኩል ቀድሞ መረጃ በማውጣት ሳይቀር የተሳሳተ ግንዛቤ ለመፍጠር ይሰራሉ። የክልሉ መንግስት የዜጎች ደህንነትና ሰላም እንዲሁም የክልሉን መንግስት ለማፈስ የሚሰሩት ባለስልጣኖችንም አጋሮቻቸው ላይ ዘላቂ እርምጃ በመውሰድ የዜጎች የሰላም ዋስትና ማረጋገጥ እንደሚገባም ተመላክቷል። በጉራጌ ዞን የሚታየውን የመብራት መቆራረጥ ችግር አባባሾች የተቋሙ ባለሙያቸው መሆናቸው ተገለጸ። በጉራጌ ዞን ወልቂጤ ከተማን ጨምሮ በተለያዩ ቦታዎች የሚታየው ተደጋጋሚ የመብራት መቆራረጥ ችግር አባባሾች የተቋሙ ሰራተኞች ናቸው ተብሏል። ብዙኑ በመብራት መቋረጥና መጥፋት ምክንያት ከትንሽ የንግድ ተቋማት እስከ ትልልቅ የንግድ ተቋሞች ስራቸው ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። ከዚህ በተጨማሪም አንዳንድ ተቋሞች መብራት ለረጅም ጊዜ በመጥፋት ምክንያት ስራቸው ማቆማቸውም ይገልጻሉ። ብዙኑ በአንዳንድ የወረዳ ከተሞች መብራት ለሳምንታትና ለወር ተቋርጦ እንደሚቆይም ለጄኔን ቅሬታቸውን ያደረሱ ዜጎች ይገልጻሉ። ታዲያ ብዙኑ በተደጋጋሚ ጊዜ የሚጠፋ መብራት በብልሽትና በአቅም ማነስ ምክንያት ብቻ አይደለም ተቋሙ ውስጥ የሚሰሩ ሰራተኞች በሚሰሩት ወንጀል ጭምር መሆኑም ተገልጿል። በዙኑ የመብራት ኃይል ሰራተኞች በየወረዳው ከሚገኙ ባልደረቦቻቸው ጋር በመሆን በየቦታው በራሳቸው ጊዜ ብሬከር በመቅጥም መብራት ያጠፋሉ ተብሏል። እነዚህ የተቋሙ ሰራተኞች ወደ ፈለጉት የንግድ ተቋምና አካባቢ መብራት ያብራሉ። በዚህም ከፍተኛ ገንዘብ ይቀበላሉ ይላሉ ምንጮች። ወደ ተቋሙ ተደውሎ መብራት ጠፍቷል ሲባል እንኳ ይህን ያህል ክፍሉ እናበራላችኋለን ያሉ ነው የተባለው። የመብራት ስርጭት በማስተጓጎል የራሳቸውን ገንዘብ በመሰብሰብ ወንጀል የሚሰሩት የተቋሙ ሰራተኞች በተመለከተም ለዞኑ የተቋሙ ቢሮ ቅሬታ ደርሶ ምንም እርምጃ አለመወሰዱም ተነግሯል። በዞኑ የመብራት ስርጭት በመጥለፍ ገንዘብ የሚሰበስቡ ሰራተኞች ወደፈለጉበት አካባቢ የሚለቁና ሆን ብለው በማጥፋት ተበላሸ፣ ይህን ያህል ክፈሉ የሚሉ ሰራተኞች ላይ የማያዳግም እርምጃ ካልተወሰደ ችግሩ እንደሚቀጥልም ተገልጿል። በደሞዝ ጭማሪ ሰበብ ዋጋ ያናሩ ከ57,000 በላይ ነጋዴዎች ላይ እርምጃ መወሰዱን ተገለጸ። ለመንግስት ሰራተኞች ደሞዝ ተጨምሯል በሚል ሰበብ ዋጋ ያናሩ 57212 ነጋዴዎች ላይ ህጋዊ እርምጃ መወሰዱን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ይህ የተባለው የንግድና ቀጠናዊ ትስስር ሚኒስቴር እና የተጠሪ ተቋማት የ2018 በጀት ዓመት አንደኛ ሩብ ዓመት እቅድ አፈጻጸም በገመገምበት ወቅት ነው። በሚኒስቴር መስሪያ ቤቱ የንግድ ስርዓት ላይሰንሲንግ ዘርፍ ሚኒስቴር ዴታ አብዱል ሐኪም ሙሉ ባቀረቡት ሪፖርት በሩብ ዓመቱ ንግድ ስርዓት ለማስያዝ የተለያዩ ስራዎች ሲከናወኑ መቆየታቸውን አውራርተዋል። በዚህም ለመንግስት ሰራተኞች ደመወዝ ተጨምረዋል በሚል ሰበብ ዋጋ ያንሩ 57212 ህገ ወጥ ነጋዴዎች ላይ እርምጃ ተወስዷል ተብሏል። ከደሞዝ ጭማሪው ጋር በተያያዘ በሀገሪቱ በተለያዩ አካባቢዎች የዋጋ ጭማሪ እየታየ መሆኑም ዘገባዎች ያመለክታሉ። ኢትዮጵያ ሪፎርሙ የሚጠይቀውን ከፍተኛ ወጪ ለመሸፈን ዓለም አቀፉን የገንዘብ ተቋም ተጨማሪ ብድር መጠየቋን ተሰማም። ኢትዮጵያ ከፍተኛ ወጪ እያስወጣ ለሚገኘው የኢኮኖሚ ማሻሻያ የሚሆን ተጨማሪ የፋይናንስ ድጋፍ እንዲደረግላትና በአነስተኛ ወለድ የሚከፈል ብድር እንዲሰጣት ዓለም አቀፉ የገንዘብ ተቋም አይኤምኤፍን መጠየቋን ገለጸች። በገንዘብ ሚኒስትሩ አህመድ ሽዴ የተመራ ልዑክ ቡድን በአሜሪካ ዋሽንግተን ዲሲ በመካሄድ ላይ ባለው የዓለም የገንዘብ ተቋምና የዓለም ባንክ የጋራ ስብሰባ ላይ በተጓዳኝ ከአይኤምኤፍ ኃላፊዎች ጋር ውይይት አድርጓል። በዚህ ሚኒስትሩ አቶ አህመድ ሽዴ በሀገር በቀል የኢኮኖሚ ማሻሻያ የተገኙ ጉልህ ውጤቶችን በተለይም የዋጋ ግሽበትን ከመቀነስ የወርቅ ዋጋን ከመጨመርና የተሻሻለ የንግድ አካባቢ ከመፍጠር አኳያ የተገኙ አበረታች ውጤቶችን ለዓለም አቀፉ የገንዘብ ተቋም ምክትል ዋና ዳይሬክተር አብራቷል። ይሁን እንጂ እነዚህና ሌሎች መሻሻሎች ቢኖሩም የኢኮኖሚ ማሻሻው ከፍተኛ ወጪ እየጠየቀ በመሆኑ ማሻሻውን ለማስቀጠልና ከአፍሪካ ግዙፍ ኢኮኖሚዎች መካከል አንዱ የሆነው የኢትዮጵያ ኢኮኖሚ ለመደገፍ ከኢኮኖሚ ፍላጎትና መጠን ተመጣጣይ የሆነ በአነስተኛ ወለድ የሚከፈል ተጨማሪ የፋይናንስ ድጋፍ እንዲደረግላቸው ሚኒስትሩ አህመድ ሽዴ መጠየቃቸውን የገንዘብ ሚኒስቴር አስታውቋል። የህዳሴ ግድቡ ውዝግብ በፖለቲካዊ ሳይሆን በቴክኒካዊ መንገድ መፈታት አለበት ሲሉ በአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪ ተናገሩ። በአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካና የመካከለኛው ምስራቅ ጉዳዮች ከፍተኛ አማካሪ የሆኑት ማሳድ ብሎስ በታላቁ የኢትዮጵያ ህዳሴ ግድብ ላይ ያለው ውዝግብ በፖለቲካዊ ጫና ሳይሆን በቴክኒካዊ መንገድ መፈታት አለበት ሲሉ ተናግረዋል። ማሳድ ብሎስ ከአልአራቢያ ቴሌቪዥን ጋር በነበራቸው ቃለ ምልልስ ዋሽንግተን በሶስቱ ሀገራት ማለትም በኢትዮጵያ፣ በሱዳንና በግብፅ መካከል ሰላማዊ ና ሁሉን አቀፍ ተቀባይነት ያለው መፍትሄ ለማምጣት ያላትን ቁርጠኝነት አረጋግጧል። ጉዳዩ የቴክኒክ ጉዳይ በመሆኑ ችግሩ በቴክኒካዊ መንገዶች ነው መፈታት ያለበት ያሉት ከፍተኛ አማካሪው በተለይም በቴክኒካዊ ጉዳዮች ለሁሉም ወገኖች ተስማሚ መፍትሄ ለማግኘት እየሰራ ነው ሲሉም ተናግረዋል። ጉዳዩ ለኢትዮጵያ፣ ግብፅ እና ሱዳን የሞትና ህይወት ጉዳይ መሆን የጠቀሱት ማሳድ ብሎንስ ግዙፍ የውሃ ሀይል ማመንጫ ፕሮጀክት ተመርቆ እውን ሆኗል። ወደፊትም የሚካሄዱ ማናቸውም የመፍትሄ አካሄዶች ይህን እውነታ ያገናዘቡ መሆን አለባቸው ሲሉም አሳስበዋል። አክሎም ሀገራቸው በካይሮና አዲስ አበባ መካከል ሰላማዊ ትብብር መደግፋን ትቀጥላለች ያሉ ሲሆን ሁለቱም ሀገራት ግብፅና ኢትዮጵያ ወደ ግጭት ማምራት የሌለባቸውና በታሪካዊ ትስስር የተቆራኙ ሀገራት ናቸው ሲሉ መግለጻቸውን ዘገባው አመላክቷል። የኬንያው ጉምቱ ፖለቲከኛ የቀድሞ ጠቅላይ ሚኒስትር ራይል ኦዲንጋ ከዚህ ዓለም በሞት ተለዩ። የቀድሞ ጠቅላይ ሚኒስትር ራይል ኦዲንጋ ህንድ ሀገር በሕክምና ሲረዱ ቆይተው ሰማን ዓመታቸው ከዚህ ዓለም በሞት ተለይቷል። ለረጅም ዓመታት በፖለቲካ ውስጥ የቆዩ ኦዲንጋ በኬንያ የበዛ ድጋፍ ያላቸው ሲሆን የኦሬንጅ ዲሞክራቲክ ሞቭመንት መሪ ነበሩ ለዲሞክራሲ ለመድበለ ፓርቲ ስርዓት ለህገ መንግስት ሪፎርምም በመታገል ይታወቃሉ በኬንያ ፖለቲካ ውስጥ ትልቅ ቦታ የነበራቸው ዲንካ አምስት ጊዜ ለፕሬዚደንትነት ቢወዳደርም ሳይሳካላቸው ቀርቷል በተደጋጋሚ ጊዜ ውጤት ተሰርቆብኛል በማለት ክስ ከማቅረብ ጀምሮ በሀገሪቱ ከፍተኛ የንብረትና የሰው ህይወት የቀጠፈ የአደባባይ ሰልፎችም አስተባብሯል ለአመታት የዲሞክራሲ ተሟጋች በመሆን ባከናወናቸው ተግባራትም ሁለቱን የሀገሪቱ ዋና ዋና ለውጦች ማለትም እንደ ኤሮፓያኑ መቆጣጠር በ1991 የመድበለ ፓርቲ ዲሞክራሲ ስርዓት እንዲቋቋም እንዲሁም በ2010 አዲስ ህገ መንግስት እንዲታተምም ታግሏል። ከምርጫ 2007 በኋላም ሀገሪቱ ወደ ከፋ የፖለቲካ ቀውስ የገባችበትን ተቃውሞ በመምራት ስማቸው ይነሳል። በዚህም ግጭት ወደ 1300 የሚጠጉ ሰዎች ተገድለዋል። በመቶ ሺዎች የሚቆጠሩ ደግሞ ከቤት ንብረታቸው ተፈናቅሏል። በተጨማሪ በቅርቡ ለአፍሪካ ሕብረት ኮሚሽን የሊቀመንበርነት ቦታ ቢወዳደሩ ማሸነፍ ሳይችሉ ቀርቷል። ምንም እንኳ ከቅርብ ጊዜያት በኋላ በጠና መታመማቸውን የሚገልጹ ሪፖርቶች የቅርብ ቤተሰቦቻቸው ውድቅ ሲያደርጉ ቆይቷል። የህንድ ጋዜጦች እንደዘገቡት በደቡባዊ የህንድ ከተማ ሰዎች ልብ ህመም አጋጥሟቸው በሕክምና ላይ የነበሩ ሲሆን በዛሬው ዕለት ህይወታቸው ማለፉም ተገልጿል። የተከበራቸው ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ውይታቸው ከጄኔ ጋር ስለሆነ እናመሰግናለን። መልካም ጊዜ።